ትጂ ለሳሮን ደውላ ትጂ ሳሮንን እንደምትፈልጋትና ላታገኛት እንደፈለገች ስትነግራት ሳሮንም እሺ እመጣለሁኝ ትላትና ልጇን እንደምታገኝ ተስፋ ስለነበራት ወደ ትጂ ጋር ትመጣለች። ከመጣችን በኋላ የተቀጣጠሩበት ቦታ ሲገናኙ ወደ አንድ ሻይ ቡና እያልን ወደ አንድ ካፌ እናወራለን፣ የምናወራው ነገር አለ ስትላት፣ እሺ ችግር የለውም ትልና ሳሮንም ትሄዳለች። የሆነ ካፌ ላይ ቁጭ ብለው ስነጋገሩ እሺ ትጂ፣ ለምን ልጅን ይዘሽልኝ አልመጣሽም ግን? ስትላት ቆይ ቅድሚያ እኮ ብዙ የምናወራቸውና የምንነጋገራቸው ነገሮች አሉ። ገና እኮ የተረዳሽው ነገር ያለ አይመስለኝም። ሳሩን ግን ቆይ ለምንድነው አክስትሽ ተሻላት ወይ ብለሽ እንኳን ያልጠየቅሽኝ? ስትል ትጠይቃታለች ሳሮንም እኔ ስለ አንቺ አክስት ምን ይመለከተኛል? የሚያገባይ ነገር አለ እንዴ? እኔ የምፈልገው ስለ ልጄና ልጄ ብቻ ነው፣ ስለ አክስትሽ አይደለም ስትላት፣ እንዴ ሳሮን ምን ሆነሻል? ስለ ልጅሽም አይደል ሳይሆን ስለ አክስት የሚያገባሻል። ይኸውልሽ አንድ ነገር ልንገርሽ፣ ገና ነው፣ ጨዋታውን አልጨረስንም፣ ገና ብዙ ይቀረናል። ስለዚህ ስለ ልጅሽ የምታስበው የኔ አክስት ደህና ስትሆን ነው ስትላት ቆይ ግን እኔ አልገባኝም። ትጂ እኔ ልጅን ስጭ የምትፈልጊውን ነገር ነግሬሻለሁ። ስለዚህ ልጅን ስጪኝና እኔ ከዚህ ጨዋታ ውጭ አውጭኝ ስትል ትጠይቃታለች። እንውልሽ አንድና አንድ ልጠይቅሽ፣ ሳሮን ዛሬ የቀጠርኩሽ አንቺን ስለ ልጅሽ ልናወራ ወይም ስለ አንቺ ልናወራ ሳይሆን ስለ እኔ አክስት ነው። አክስቴ በጣም ታማለች፣ ኩላሊቷ ፌል አድርጓል። እናም ልጅሽን ከፈለግሽ ከአንቺ ኩላሊትሽን እፈልጋለሁኝ። በዛ ላይ ደግሞ ገንዘብ የሚሰጥሻል ትላታለች ምናልሻንቺ ስትል አዎ ያንቺን አንዱ ኩላሊት ሽን እፈልጋለሁ ስትል ትጠይቃታለች ሳሮን ግን ከእሷ ኩላሊት ማግኘት እንደማትችል ና እንደማትሰጣት ታስረዳታለች ትጂ ግን በጉልበትም ወድርሽም ጠላሽም አንድ ኩላሊትሽን እወስዳለሁኝ ላክስቴ ይሰጣታል ከአለበለዚያ ግን ደግሞ ልጅሽን እንደማታገኝ ካሁኑ ተስፋ ቁረጭ ትላታለች እኮ ልጅን የምታስፈራሪኝ በኩላሊቴ ነው ስትል አዎ እዩልሽ ነገርሻለው አንድ ኩላሊትሽን ለኛ ከስ ካልሰጠሽ ልጅሽ እንደማትሰጥሽ እወቂ። እየውልሽ አንድ ነገር ልንገርሽ፣ እኔ በሰላም የምሰጭ ይመስሉ ናው እንጂ እኮ አንቺን እኮ ማስያዝ ወይም እሷ ናት ልጅን የወሰደችው ብዬ መናገር አቅቶኛ አይደለም ደግሞ አንቺን እራሱ የሆነ ነገር ማድረግ አቅቶኛ አይደለም ስትል ትጅም፣ እየውልሽ እኔ ሚሊዮነር እንደሆንኩ እንዳትጠራጠሪ፣ በጣም ያለኝ ነኝ፣ በጣም ብዙ ሰው ያለኝ ነኝ። አሁን ላይ ማንንም አልፈራም ስትል ትጂ ሳሮንን ታስፈራራታለች። ቆይ ግን ልጄን አንቺ እንደወሰድሻት እና አንቺ እንደስጠፋሻት ለሮቤል ብነግረው ምንም የሚፈጠር ይመስልሻል? ስትላት ምን አልሽ? አንቺ ብትነግሪ ምንም እንደማይፈጠር ልንገርሽ፣ አሁን ላይ ሁሉም በእኔ ቁጥጥር ስር ናቸው። ስትል ትነግራታለች። አቤት! አዎ ሁሉም በእኔ ቁጥጥር ስር ናቸው። እንደውም ሂጅና ነገሪ እፈልጋለሁ፣ እንዲወ እንዲያቅ እኔ እንደወስር ኳትኝ ስትል ስትነግራ አሮንም አሁንስ፣ እኔም ሞቴን ነው የምፈልገው። ከዚህ በኋላ ምንም ተስፋ የለኝም። ከአንዱ ሳስ መልጣት አንዱን እዳ እዳገባው ስትል ታለቅሳለች። ብታይ ልጆች ደግሞ እንዴት እንደምታሳዝን ትናንትና፣ ብታይ አማት ነበር እንዴት እንደምታሳዝን ስትላት፣ ሳሮንም አንደኛ አልሰጣትም ስላለች፣ እንደገና ደግሞ ልጅች ታማለች ስትል ሆዷን ለማባባት ስትል ብዙ ነገሮችን ትጠቀማለች። ለማንኛውም አስቢበት ሳሮን፣ ኩላሊትሽን እስከ ነገ ጊዜ ሰጥቼሻለሁ። ከዛ በኋላ እንዳደውይልኝ፣ ሳትወስኝ አንድ ውሳኔ ወስነሽ ነው የምትደውይልኝ ስትል አስጠንቅቃት ትእጅ ትሄዳለች። ትጂ ሄደችው ደግሞ ታመመች የተባለችው፣ አክስት ቤት ነው። እዛም ሄዳ የአክስት ምክንያቱም በቤዛ ምትክ የምትገባዋ ቤዛ ነኝ ብለሽ ግቢ የተባለችዋም። አክስቷ ታማባታለች። እናትም እህትም አክስትም ሆና ያሳደገቻት ናት። ኩላሊቷ ፌል አድርጓል። ስለዚህ አንቺ ደግሞ በፍጥነት ሱራፌልን እንዳገባ ቤዛ ሁኚ እንድገባ አስገብኛ። ለምን አወራሽ? አሁን ደግሞ ለምን ሸር ተሸርተት ያለሽ ስትላት ትጂ ተረጋጊ፣ ምን እያልሽ ነው? አንቺ ደግሞ ድርቅ ያልሽ ነሽ መጀመሪያ ይሆንም ማለት አሁን ደግሞ ድርቅ ጥቃስ በያ፣ ተረጋጊ። ባንዴ ኮር ለም ገንዘብ የሚዘረፈው ስትል አልገባኝም። ቆይ ምን እያደረግሽ ነው ያለሽው ግን ቆይ ለምንድነው የማታስገቢኝ? በቃ እኔ አክስቴ ገንዘብ ያስፈልጋታል። ስለዚህ መግባት አለብኝ። በቃ ነግረሽኛል። በቃ ቤዛ ነኝ፣ ቤዛ ነኝ። ምንድነው የምትይው ስትላት፣ እሽ ብዙ የማታውቂያቸው ነገሮች አሉ። ስለዚህ በደንብ ማወቅ አለብሽ። በጥንቃቄ ነው ስራው የሚሰራ። ግን ቆይ እዛ ገብቼ ግን እንዴት ነው ነገሩ እንዴት እንደምሰራ ግን እንኳን ነገርሽኝም። ቆይ ቆይ ቆይ ቆይ ብሩን ባንቺ ስም እንዳደረግልሽ ነው ገንዘቡን፣ ንብረቱን ወይስ በራሴ ስም ነው ስትላት፣ ትጂት ትደነግጣለች። ይሄን ነገር ለካ ገና አላሰብኩኝም። ወይ ጉድ ልጅቷ እንደዚህ በቀላሉ የምትቻይ ልጅ አይደለሽም ትልና በሆዷ ይኸውልሽ እዛ ከገባሽ በኋላማ ቤቱን በራስሽ ስም የተደረገውን ቤት ወደ እኔ እንድታዞሪልኝ ነው በእኔ ስም እንዲሆን እንደ ነው የምፈልገው ስትል ትጂ ትነግራታለች። ከዛ እኔ እየሰረኩኝ ላንች እንድሰጥሽ ከዛ እኔ ባዶጄ ነው መቀረው ማለት ነው ስትል፣ በፍጹም እኔ ነኝ የምሰጥሽ ከእኔ ጋር ነው ጨዋታው ያለ በለዚያማ እኔ ላንች ሰጥቼ ከአንቺ ጋር ደግሞ እንደገና ልሰግድ ነው እንዴ ስትል ትጠይቃታለች። ስለዚህ አሁን ለማንኛውም እኔን ታስገብኛለሽ አታስገብኝም? አስገብኝ ና በቃ እንደፈለኩኝ ሁኝ ልኑርበት፣ አክስቴንም ላሳክማት ስትላት ለማንኛውም ቆይ በኋላ እመለሳለሁ ትላትና ትታትወጣለች። ሮቤልስ ና ሳሜ መንገድ ላይ ተገናኝተው እጅጉን ተፋጠዋል። ምክንያቱም ቅንጅርቴን ያሳገተው እሱ ነው፣ ግራ ተጋብቷል። እሱም ግራ የገባው ምክንያቱም ሁሉም ነገር ለሳሜ ነግረዋል። እየውልህ አሁንም ቢሆን ሱራፌል ቤዛን ውዷት እንዳይመስልህ የሆነ ሴራ እያሳየረ ነው። እኔ ነኝ ሱራፌልን ወደዛ ቤት እያስገባሁት ሲል ለሳሚ ነግረዋል። ሳሚ በቃ ሱራፌል ተስተካክሏል ብሎ አስቦ ነበረ። ግን ደግሞ አሁን ሮቤል የነገረው ነገር እንዲሻሽር አድርጎታል። ቆይ እውነት ሱራፌል ትክክለኛ አይደለም? አሁንም እውነት ቤዛ እንዲሸውዳት ነው? ስለ ቤዛ አይመለከተኝም፣ ግን ሱራፌልን እኔ ነኝ በብር ገዝቼ እዛ ቤት ያስገባሁት። ትጅነች ወደዛ ቤት የመራችሁና ያስገባችሁ። ስለዚህ አሁን ደግሞ እሱ የቤት ባለቤት አይሆንም። እርግጠኛ ነኝ ቤዛ ናታለው። ሁሉን ነገር በሱ በራሱ ስም አድርጎ ሊወጣ ነው፣ ዘርፋን ሊሄድ ነው። ቆይ ምንድን ነው የሚዘርፋ? ትክክለኛ ሰው ካልሆነ ታዲያ ለምን ቤቱን በስሙ አዞረላት? መኪናዋንም በስሙ አዞረላታል። በሱ ስም የሆነ ምንም አይነት ንብረት የለም እኮ ሲል ይጠይቀዋል። እሱንን ያውቃለሁ፣ እባክህን፣ እስኪ ዝም በል እይለውና ሱራ